ክልሉ የገጠመውን የሰላም እጦት በውይይት ለመፍታት መንግሥት ዝግጁ መሆኑን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ተናገሩ። ቢሮ ኃላፊው የጥፋት እጆችና መዘዞቹ በሚል መሪ መልእክት በራያቆቦ ወረዳ ከሮቢት ከተማ ነዋሪዎች ጋር ተወያይተዋል። ካሳውናይ ለሚካኤል ተጨማሪ ዘገባ አለው። የጥፋት እጆችና መዘዞቹ በሚል መሪ ሀሳብ የክልልና የዞን የስራ ኃላፊዎች በሰሜን ወሎ ዞን ራያ ቆቦ ወረዳ ሮቢት ከተማ ነዋሪዎች ጋር ሰላምን ስለማጽናት መክረዋል። የውይይቱ ተሳታፊዎች የእርስ በርስ ግጭቱ ይቁም፣ ሽማግሌዎችን ሸምግል፣ መንግስት የሚያወርደውን አቅጣጫም እንቀበላለን ብለዋል። አሁንም መምጣታችሁ በጣም እንደኔ ከሆነ ደስ ይለኛል። ውይ ውይይ ጥሩ ነው። እነሱና እናንተ በሰፊ ሁነት ታወጣ ታዋያችሁ፣ እኛ በእናንተ እግር ሁለን፣ እናንተ የምታዙ እንንታዘ ማደር ነው። እነዚያም ወንድሞቻችን ሰራዊትም መከላከያ ሰራዊትም ወንድሞቻችን፣ የወንድማማች ጦርነት ይብረድ። ትክክሉ የራያ ህዝብ አራት አባት አለው። አንደኛው ክፍሎ ነው። ሁለተኛው ስንዬ ስገድ ነው። ሶስተኛው ዘወልድ ነው። አራተኛው ስማርድ ነው። በነይህ ተጨማሪ ሰው ተፈልጎ በሰላም ችግሩ ይፈታ። ምን ያደረጋን? ጦርነቱ ይበቃናን። የሰሜኑ ሉዞን ዋና አስተዳዳሪ አራጌ ይመር ሰላም እንዲፃና ህብረተሰቡ የድርሻውን እንዲወጣ ጠይቀዋል። እኒህን ልጆቻችን አይሙቱ፣ እንዲሞቱም አንፈልግም። እንሸም ግን እናንተ ምኛ ለመንግስት ይዘናቸውን ንቅረብ፣ ሰላም እናውርድ፣ ጥያቄያቸውን በዲሞክራሲያ አግባብ እንጠይቅ፣ አብረን እንጠይቅ። ከዚህ ውጭ አሁን እየተከተሉት ያለው ሂደት ግን በጣም አስቸጋሪ ስለሆነ ከዚህ እንውጣ ነው ግን ሰላምን ለማምጣት እናንተም ድርሻላችሁ፣ ሰላምን በጋራ እናምጣ የሚል ሀሳብ ስላለኝ ነው። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ የችግሩን ምንጭና የደረሰው ጉዳት ላይ መግባባት ሊፈጠር እንደሚገባ ነው ያሳሰቡት። ለእውነት ጋር መጋፈጥ ያስፈልጋል። የሆነውን ነገር የተፈጸመውን ነገር ቦኮ ሃራም እኮ አይደለም የፈጸመው፣ አልሸባብ አይደለም የፈጸመው የእኛው ልጆች ከኛው አብራክ የወጡ ልጆች ናቸው። የራያ ማህበረሰብ ጠንካራ ሽምግልና ስርዓት ያለው ህዝብ በመሆኑ ሰላምን ለማጽናት ሊጠቀምበት እንደሚገባም ጠይቀዋል። የክልሉ መንግስት ለንግግር ለውይይት ዝግጁ ነው። ሌላ ሽማግሌ አትፈልጉ። እዚ ያለው የዘወልድ ስርዓት እኮ በዩኔስኮ መመዝገብ ያለበት ትልቅ የዲሞክራሲ ስርዓት ያለበት የሰላም አምባሳደር ሽማግሌዎች ያሉበት አካባቢ ቀጠና ያለበት ምንም ችግር የለበት። መንግስት አሁን ግዴታ ፈረንጅ መሆን አይጠበቅም ግዴታ የሆነ አካል መሆን አይጠበቅም። ይሄ ለሀገር መሄድም አይጠበቅም። ችግር የለም። ምን እንሄዳለን ካሉ ችግር የለም፣ በፈለጉበት ቦታ በፈለጉበት ጊዜ። ባለፉት ዓመታት አማራ ክልል ደምቷል፣ ቆስሏል፣ ኢኮኖሚ ወድሟል፣ ልማት ቁሟል። ስለዚህ ይህንን ወደዛ ወደነበረበት ለመመለስ ሰላማችን እናረጋግጥ። የሃይማኖት አባቶች የሀገር ሽማገሌዎች ሴቶች፣ ወጣቶችና ልዩ ልዩ የህብረተሰብ ክፍሎች በምክክሩ ተሳትፈዋል።